እንደት እንዴት ሰነበታችሁልኝ ውድ የተከበራችሁ የቀድሞ የሚዲያ ዳርሳ ነባር ታዳሚዎቼና የአሁኑ የካነበብኩት መርሃ ግብሬ ተከታታይ እንግዶቼ ይህ ቢቢሲ ቮይስ ፎር ዘ ቮይስለስስ ቻናል የተሰኘውና መሰረቱን በአሜሪካ ሀገር ዋሽንግተን ስቴት ያደረገ የመገናኛ ብዙሀን አውታር ሲሆን ከቲቢኤስ ማለትም ትግራይ ብሮድካስቲንግ ሰርቪስ ጋር በመተባበር በሳምንት አንድ ጊዜ ቅዳሜ የምሽቱ የሁለት ሰዓት ዜናን ተከትሎ በየሃ ሳተላይት የአየር ሞገድ ለተከበራችሁ ነባርም አዳዲስም አድማጭ ተመልካቾች የሚደርስ ካነበብኩት የተሰኘ መርሃ ግብር ነው። ከእኔ ጋር የአርቴፊሻል ኢንተለጀንሱ ኢንጂነር አስፈታው አባይ አብሮኛለ። አብራችሁን ቆዩ ዋይ ኖቲንግ ዎርክስ ሁ ኪልድ ፕሮግሬስ አንድ ሀው ቱ ጌት ኢት ባክ ዋይ ካንት አሜሪካን ዱ ቢግ ቲንግስ አኒሞር አሜሪካ ከዚህ በኋላ ታላላቅ ክንውኖችን ማከናወን የማትችልባቸው ምጣኔ ሀብታዊ፣ ማህበራዊ እና ፖለቲካዊ ስነ ምህዳሮች ማለትም ኢኮኖሚክ ሶሻል አንድ ፖለቲካል ኤኮሎጂ ምን ምን ናቸው? ገፊ ምክንያቶቹስ? ማለትም ፑሽንግ ፋክተርስ ምን ሊሆን ይችላሉ? ይላል የብራውን ዩኒቨርሲቲው ኢንተርናሽናል ፐብሊክ አፌርስ ፕሮፌሰር ማርክ ደንከልማን። ፕሮፌሰር ማርክ ደንከልማን እንደሚለው በቀሰቀሰው አወዛጋቢና ምርምር የሚያሻው እሳቤ ለመግቢያነት ያህል ሃይላይት አቅርቤ አበቃ። ላቅ ሲል ደግሞ ከታተመ ወር አልሞላው ይኸው ትኩስ መጽሐፍ ዘመናዊነቱን ግምት ውስጥ አስገብቼ ከፍ ሲል ደግሞ የአንባቢያንና የሚዲያ ቅኝትን ግብረ መልስ ለመታዘብ ያህል ትንሽ ልታገስ ብዬ ማቅረቡን መዘጌት መርጬ ነበር። ዛሬ ግን ከመግቢያው ቀጥሎ ያዘጋጀውትን ክፍል ሁለትን ይዤላችሁ ለመቅረብ ወሰንኩ። እነሆም ተዘጋጀው። ዘመኑ እየከፋ መምጣቱን ተከትሎ ወደ እምነት ሰገነት መቅረቡ የተሻለ አማራጭ ነው ብሎ እዝነ ህሊና ማመን ከጀመረ ሰነባበተ። እስቲ ለመግቢያ ይሆነን ዘንድ ጾም ላይ ነንና ከመንበረ ሰላማት ከሳቴ ብርሃን ኦርቶዶክስ ትግራይ ሊቃነ ጳጳሳት ጋር ካውደ አድባር ገዳማት አክሱም ጽዮን ማርያም የሚደመጠውን የአንድ ደቂቃ መሳጭ ያሬዳዊ የቅዳሴ ስነ ዜማ ጋር አብረን ቆይተን ስናበቃ ወደ ዋናው መርሃ ግብሬ አብረን እንዘልቃለን። አብራችሁኝ ቆዩ፣ ተባረኩልኝ። ልባቁቴት አቡነ ዘበሰማያት ይትቀደስ ስምከ ወሰባንያ ውቱዝያ

ወደ መጽሐፉ እንመለስ። የመጽሐፉ ደራሲ ፕሮፌሰር ማርክ ደንከልማን ይህን አስተሳሰቡን ዘለቅ ያደርገውና የአሜሪካን ፈጣን እድገት እያቀጨጨው ያለው ማን ነው? ወደነበርንበት እርከት አገግመን የምንመለሰውስ በምን መልኩ ነው? እያለ በአዲስ መነጽር ማለትም with every new insight ነገሮችን ይመረምራል። አድሬስ ለማድረግም ይታትራል። who killed progress and how to get it back እያለ በመሞገት ፕሮፌሰር ማርክ ደንከልማን why can't americans do big things anymore ብሎ ለመጻፍ ያነሳሰው ወይም ኢንስፓየር ያደረገውን ተወልዶ ያደገባት የኒውዮርክ ከተማ የሆነው ነገር ነው። ከተማይቱ ውስጥ አንድ ድንቅ ሰፈር በማርክ አባባል ዮርክ ሲቲ ማጀስቲክ ጌትዌይ እንደነበር ያስታውሳል። ማርክ ድንካልማን እንደሚለው በወቅቱ በአካባቢ የነበረው ውበት በሚጥም ቋንቋ ያብራራዋል። ታዲያ በአካባቢ የከተማው ውበት ለመጠበቅና በአዲስ መልክ ለማስፋፋት በፕሮጀክት ውስጥም የባቡር አገልግሎት አካቶበት የበለጠ እንዲያምር በሚል አዲስ እቅድ ሰፈሩን እንዲፈርስ ይደረጋል። ይህን ፕሮጀክት በተሻለ ሁኔታ ገንብቶ በነበረበት ሁኔታ አሻሽሎ ለመገንባት የኒውዮርክ ከተማ አስተዳደር በአምስት ዓመት እንዲጠናቀቅ እቅድ ተነድፎለት ነበር። የተጀመረው ፕሮጀክት ከሰላሳ ዓመታት በላይ እንደፈጀበትም በተሰረበረ ልብ ፕሮፌሰሩ ያነሷል። በዚህ ቁጭት የወለደው ስሜት ፕሮፌሰር ማርክ ደንከልማን አጠቃላይ የሰሜን አሜሪካ እድገትን አስመልክቶና በምርምር አስደግፎ ሁኔታውን በስንግነት ገምግሞታል። ዋይ ነሪንግ ዎርክ በሚለው መጽሐፍ መታተም ተከትሎ ለስርጭት ለንባብ መብቃቱን ሲታወቅ ፕሮፌሰር ማክ ድንከልማን ለቃለ መጠይቅ የማይጠይቀው ታላላቅ ሚዲያ አልነበረም ሲል ራሱ ተናግሯል። ፖድካስት ላይ ሲናገርም አድምጨዋለሁ በመጽሐፉ ዙሪያ ሀተታና ትንተና በተለያዩ የመገናኛ ብዙሃን አውታሮች በተለያዩ አስተያየቶች ሲሰጥ ነበር የሰነባበተው ሰሞኑን። እኔም ከመሰጡኝ ይዘቶች መካከል አንዱ ምርጫዬ ሆኗልና ከመረጥኩት የሚዲያ አውትሌት አንድ ሁለት ዘለላ ሀሳቦችን አብረን ብንቃኝ ምን ይመስላቸዋል? ጽሁፉ በተመስጦና በመቆጨት የተጻፈ ጽሁፍ እንደሆነ ያሳብቅበታል። የኒውዮርክ ታይምሱ ዴቪድ ፍሬንች እንደተረከውና በጋዜጣው ባሰፈረው አስተያየት ታዲያ ፕሮፌሰር ማርክ ደንከልማንን እያጣቀሰ እንዳለው ብሎ why nothing works who killed progress and how to get it back የሚለው መጽሐፉን ገጽ በገጽ እንደማጣቀሻነት እያቀርብና በምንወዳት ሀገራችን ታላቋ አሜሪካ የገጠመን የትውልድ ተግዳሮት ጄኔሬሽናል ቻለንጅ ይለዋል። መንስኤው ምን ይሆን ብሎም ይጠይቃል። እያቆጠቆጠና ስር እየሰደደ የመጣው በሀገራዊ ብሔራዊ ማንነት የማክረር ዝንባሌ፣ በዘር በመደብ ልዩነት ጎራ መለየት ከወዴት ተከሰተብን? አሜሪካውያን ምነካን? ኔሽናል ሴንስ ከሪንግ አክሮስ ሬስ ኤንድ ክላስ እያለም እየከነከነው በጥልቀት ይተነትነዋል። በዚህ አጋጣሚ መጽሐፉን ሳነበው እኔም ከመቀጽበት ሰራበት የነበረው ጣቢያ አስታወስኩት። በዚህ አጋጣሚ ራሴንም ፈተሽኩትና በውስጤ ትኩስ ላብ ሲያልበኝ ተሰማኝ። አሜሪካ የመጣችበትና ፈጣን የእድገት ግስጋሴና የታላቅነት መንገድ እየተቀዛቀዘ ባለንበት የመቆም ዝንባሌ እየታየብን ነውና ምን ይሻላል ብሎ ይጠይቃል። የሀገሪቱ ታላቅነትና ክብር እንዲሁም ዝና ኔሽንስ ዋንስ ካፓብል ግሬተር ኢዝ ስታግናንት እያለ ጸሐፊው ፕሮፌሰር ደንከል ማን ይህን መጽሐፍ በጥልቀት ዊዝ ኤቨሪ ዲፕ ኢንሳይት የቃኘው ዴቪድ ፍሬንች እንደ ሀገር ወዳድ ግለሰቦች ሀገራዊ ውጥረት ውስጥ መግባታቸውን አውጥቼ አውርጌ ሳበቃም አሁን እየሆነ ያለው ምጣኔ ሀብታዊና ፖለቲካዊ እንቅስቃሴ እንደ ተራ ፖለቲካዊ ስነ ምህዳር ከሚታሰበው ፖለቲካዊ ትንተና በላይ የላቀ መሆኑንም መጽሐፉ ተንትኖታልና የእኔ ትዝብትም በእርግጥም ዋይ ነቲንግ ወርክስ አሰኝቶኛል። አብራችሁኝ ቆዩ። የመጽሐፉ ደራሲም ይሁን የኒውዮርክ ታይምሱ ቅኝት በዚህ ትንተና ብቻ አልተገቱም። አሜሪካ በዚህ መልኩ ከቀጠለች ሩቅ ርቀት ላትጓዝ ትችል ይሆናል። የአሜሪካን ሕልም ሰስቴኒንግ ዘ አሜሪካን ድሪም ማሳካት ተስኗት እንዳይሆን ብለው ራሳቸውን ይጠይቁና በሁኔታው ስጋት አድሮብናል የማለት ዝንባሌ አይቸባቸዋለሁ። በተለያዩ ክፍላተ አላማት ተለኩሰው የተጨናገፉ ጦርነቶች ምጣኔ ሀብታዊ ዝቅጣትና የኮሮና ፓንደሚክ ጥሎብን ያለፈው ጠባሳ በአሜሪካውያን ረአይና ህልም ያሳደሩት ተጽዕኖ ቀላል አለመሆኑን ያብራሩታል። በፕሮፌሰር ማርክ ደንከልማን እሳቤና የመጽሐፉ ዋናው ይዘት በዋና ምንጭነት እንዲሁም በኒውዮርክ ታይምሱ ዴቪድ ፍሬንች ትንተናና ፕሮፌሰር ማርክ ደንከልማን የፖድካስት የሰጠው ማብራሪያ እያዳመጥኩ በምልሰት ደግሞ በምስራቅ አፍሪካ እየሆነ ያለው ነገር አሰብኩ። ሌላው ገመናችን ይቅር። የሰው ልጅ በዚህ ደረጃ ይለያያልን ያሰኛል። ማርክ ደንከልማን የመጽሐፉ ደራሲ ነው። ዴቪድ ፍሬንች ደግሞ የኒውዮርክ ታይምስ አምደኛ ነው። አሜሪካ ለነሱ ሕይወት አይደለምና ለእንደኔ አይነቱ ባህር ዘለል እንኳ ምን እንደሆነች እገነዘባለሁ። ሆኖም እነዚህ ሊቃን ግን ጭንቀታቸው መጪው ትውልድ ታሳቢ ያደረገ ነው። ጄነሬሽናል ቻለንጅ ያስፈራናል፣ ይላሉ የልበ ብርሃን ልሂቃን። አስተሳሰብ እንዲህ ነው፣ በቃ ሌላ አይደለም። ልድገመው፣ የልበ ብርሃን ልሂቃን ወርቃማና ሰማያዊ የሚመስል አስተሳሰብ ወይም ደግሞ ጎልደን ኤንድ ዲቫይን ኢንሳይት ነው። በእርግጥም በሀገራዊ ብሔራዊ ማንነት የማክረር ዝንባሌ፣ በዘርና በመደብ ልዩነት ጎራ መለየት ከወዴት ተከሰተብን ያሉት አስተሳሰብ የእኛው ሰፈር ፖለቲካዊ ወረርሽኝ እንዳይጋባባቸው በእርግጥም ሰግተዋል። እውነት ብለዋል። እከሊትን ያየ በእሳት አይጫወትም ይባል የለም። በእርግጥም ማርክ ደንከልማንና በመጽሐፉ በምልሰት ታሪክን ቀኝተዋል። አሜሪካውያን ወደ እንዲህ አይነት ስንፈተ እድገት ማለትም አንድ ፕሮግሬሲቭ ወደሆነ ሁነት ገብተናል ይላል። ለምን ግን እያለ ሞጋች ወይም ደግሞ አርጊመንታቲቭ የሆነ ሐሳቦችን በመተንተን ይጠመዳል። በዚህ ስነ ሞገት እየተነሳ በእርግጥም ፈጣን እድገት ድሮ ቀረ በሐሳብ ሲቆዝም በጽሑፍ ኩል ብሎ ይነበባል። በሐሳቡ በጣም ይቆዝማል ግን ለምን እያለ ይጠይቅና መልሶ በራሱ ስነ ሐሳብ ምላሽ እየሰጠበት ይሄዳል። በሉ ቸር ሰንብቱልኝ ለሁሉም ለአናብስቶቹ የቲዲኤፍ አባላት ትሆን ዘንድ በጀግንነት ጉዞ ላይ እያሉ የተወሰደችው ምስል አንድ የፎቶ ጋዜጠኛ የቀድሞ ባልደረባዬ ቢልክልኝ እንደተለመደው በሙዚቃ አቀናብሬ ላቅርብላችሁና እስከሚቀጥለው ሳምንት ቸር እንድንሰነበት እመኛለሁ። አዘጋጁና አቅራቢው ታደሰ ሚዛን ተካ፣ የቀድሞ የሚዲያ ደስ ሰው ነበር። ከአሜሪካ ዋሽንግተን ስቴት አብራችሁኝ ስለቆያችሁ እግዚአብሔር ያክበርልኝ።